አሰላሙ አለይኩም ወረህመቱላሂ ወበረካቱ፣ ውድና የተከበራችሁ ውድ የመዲወሉ የኢትዮጵያ ተሳፎች እንዴት ናችሁ? ደህና ናችሁ ወይ ከነገር? አልሐምዱሊላሂ ሰላም ነኝ። እናንተስ እንዴት ናችሁ? ደህና ናችሁ ወይ ከነገር? አልሐምዱሊላሂ። እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ፣ ሰላማችሁ ልትስት ይበርል። ዛሬ ደግሞ ይዤላችሁ መጥቻለሁ ውዶች፣ ማሮቼ ማለት ነው ለይት ባለ ነገር መጥቻለሁ ማለት ነው። ዛሬ የምጣሁበት ምክንያቱ እስታ ዛሬ የተማኝተናል ማለት ነው። ማለትም ዱቄት እናምሳለን። ምን እንላለን? ይብረድ እንደዚህ ይበል እንላለን ማለት ነው። በእርግጥ ያኔ እኩል አይደለም ሰውና ሰው ማለት ነው። ስለዚህ እኔ ደግሞ ምን ሞከርኩ መሰሏችሁ? ሁኔታችሁ ማለት ነው። ልክ እንደ ሀገራችን ምን አረፍኩኝ ማታ ዱቄት የነፋውኝናት ሽዬር ሸርጌ አብሽ ደግሞ የብቻ ቆልቼ ተፈጫለኝ ማለት ነው። ያኔ ላ ዳቦም ሳረገው ደስ ይለኛል ማለት ነው። በነገራችን ላይ ይሄ ስንት አመቱ ግን አይለቅ እዛው እዛው ላይ ስለሚያገኘኝ ማለት ነው። ይሄ ደሞ ስቆፍር እንጨት ቀጥቅጥኝ ነው። ይሄው ላችሁ እንደምታውቁ ጥቁር ማለት ነው። እና ያው ተጋዝ ስለማንወጣ መቼም ያው ዘይቱ ምኑ ምኑ ምኑ እያለ በተለይ ቀኝ እጄ ወላሂ ዝንጉርጉር ነው ማለት ነው። እና ወደ ዋናው ስመጣላችሁ ይሄ ዶቄት ነው። ይሄንን ዶቄት ገዝታችሁ ሞክሩት እንዴ! ከባቲ የሚሰራ ነው። ከባቲ ይሆናል ማለት ነው። እና ሲቀጥል ይሄንን ማታ ነፍት ታረኩኝና፣ ጥቁርም አይደለ ነጭም አይደለ ማለት ነው። ከዛ ማታ ነፍት ታረኩኝና ልክ እንደ ሀገራችን ሽብል የሚባለው አለ አይደለ እንደዛ በወፍሩ ሽታ አድርጌ አስቀመጥኩት። ከዛ ጧት ያኔ ጧት ስለ ትምህርት ቤት ስለምነሳ ወሃ ደግሞ ወሃዬን አሞቅኩና፣ በጣም አይፋጅም ወሃው በነገራችን ላይ ያኔ ልክ ቅረባው እንትን እንደሚለው ለተሰካጃችን መፍቼት የጀመረውን በዛ ጣብ እያረኩኝ ልክ እንዳገራችን ቅጥ እናረኩት ሽታሪቂ ቅጥ እናረኩት ማለት ነው። አቅጥኝ ታበቃ ግጥ ማሪቅ ያስጠመኩት ከዛ ደግሞ ቢያንስ የንድ ሰዓት ያህል ይቆይና ቅጥነ ታረጉታላችሁ በጣም ማለት ነው። በጣም ጭሩ ታረጉታላችሁ። ከዛ ጭሩ ሲል ግጥ ማርጋችሁ ታሞሩታላችሁ የንድ ሰዓት ያህል ማለት ነው። ከዛ በጣም መቅጠን ስለነበረበት ያ ጥልል ይላል። ጥልል ሲል ግማሹን ያኔ የሊጡን መጠን ታቁታላችሁ። ያንን ታፕ እንትን ትሉታላችሁ፣ ታፈሱታላችሁ ማለት ነው የጠለለውን። ከዛ እንደገና በዛ የቀረው ላይ እዛው ላይ የቀረው ላይ ደሞ ስትነኩት ያኔ ሊጡ ትክክለኛ ይመጣላችኋል። ከዛ ትንሽዬ ወሃይ መላጊያ በግን ቦታ ታረጉና ታመሳስሉታላችሁ ማለት ነው። ትነካኩትና ያኔ አረፋው ግጥም ይላል ያ ስለጠለለ ማለት ነው ለውሃው አንደኛ በቃ እንጀራው ልክ ለሀገራችን ጤፍ እንጀራ አለ አይደለ? እንደዛ ነው ልንቁስቁስ። እስከ ሶስት ቀን ድረስ ትበሉታላችሁ። ከዛ ልንቁስቁስ ይላል እንደገና ደግሞ በጣም ነው የሚያምረው። ወዙ ራሱ በጣም ነው የሚያምረው ማለት ነው። እና በዚህ እንደዚህ አድርጋችሁ ሞክሩት። ዱቄትም ከማመስ ሁለተኛ ሶስተኛ ከመንተንታ ማለት እህሉ ከሚቃጠል ስለዚህ እንደ ሀገራችን ሽብል ልማውካት ትችላላችሁ ማለት ነው። ወደ ላይ ቅልል ያለ ማለት ነው። ቅልል በቃ ልስልስ ያለ ማለት ነው። ይሄ ዘይት የሚጠፋብሰኝ ነው እንግዲህ ተረክሳለች፣ ላይ ሲኖር የሆነው እንግዲህ አንድ መቻል ነው አይደለም እና ይሄን ይመስላል ዛሬ እንጀራዬ። እናንተን ደግሞ ገዝታችሁ ሞክሩ ዱቄትን ገዝታችሁ ሞክሩ ት እላችኋለሁ ውድ ሀገሬ ልጆች። በጣም ነው የሚጥመው ወላሂ እስከ ሶስት ቀን ድረስ ማለት ነው ይበላል። በጣም ነው ደስ የሚለው። ልጅ ያለ ነው የለሰለሰ ነው ያምራል። ዳቦ ምዝጋግሬ ነበር ጓደኞቻችን መጥተው ነበረ። እዚህ ደግሞ ጓደኛዬ ወጥ ሰራች። እዛ ዳቦ እንደማላታጓቸው ማጋጣሚ እንግዳ ነበረና ማለት ነው። ከዛ ዳቦአችንን እንገጋገር ነው ጓደኞቻችን መጣን ያው ትንሽ ያው እንተና ይላችሁ ማለት ነው። እንጀራው በነገራችን ላይ በጣም ነው የሚያምረው ወላሂ ላዚም በጣም በጣም ከምንም በላይ እና እንደ አርጋችሁ ሞክሩ እላችኋለሁ ውዴ ሀገሬ ልጆች ማለት ነው። እንደዚህ ያደረጋችሁ ብሉ። በነገራችን ላይ እኔ የተገዛ እንጀራ አይስማማኝ፣ ጨጓራን ማለት ነው። ለጨጓራችሁም ራሱ ጨጓራ ያለባችሁ ሰዎች በተለይ ቤታችሁ ሰርታችሁ ሞክሩት። ለምን ትገዛላችሁ እላችኋለሁ። ሁዶስ ቢሻው ምስር ሰራችሁ፣ ቢሻው ዶሮ ሰራችሁ፣ ቢሻው የሰራችሁትን ሰርታችሁ በቤታችሁ ብሉ። እኔ በተለይ እኛ ሴትዮዋም ተወደደች ማለት ነው። አሁን አገሯ ተሳፍታ ነው እንጂ ሴትዮዋ ትወዳለች። አጋግሬ ሞ ያገር ሽን እንጀራ ነው የምትለው ማለት ነው። ሹሮ ትወዳለች፣ ሹሮ ትገዛለች፣ በርበሬ ትወዳለች። የኛ ሀገር ሹሮ እንዳንድ ጊዜ መጀመሪያ ጊዜ ሹሮ አለችኝ። እኔ ያኔ ለዚህ ቤት መጀመሪያ ማለት ነው። ምን አልሽ አልኩት። ሹሮ ትለኛለች። ሴትዮ ምንድ ነው የምትለው? ያን ሹሮ የሀገራችን እራሱ ጠፋብኝ ማለት ነው። ያኔ ጠፋብኝ ስላቸው ሌላ ነገር እንዳይመስላቸው ያን እንዴት እሷ ታቃለች ብዬ ነው እኔ ማለት ነው። ከዛ ጓደኛ እንጠየቋት ከዛ ሹሩ አለችኝ እና ሴትዮዋ ደግሞ እናንተ ወጥ የምትሰሩት ምንድን ነው አለችኝ። ሹሩ አልኳት እና ታዲያ ሹሮ እኮ ነው ምልሻ እንዴት አወቀሽ አልኳት። ሴራት ማለት ነው እና እየሳቀችልኝ ነበር። ላቸዋለሁ ውዶች ዬ ስለዚህ፣ ስለለለች ነው እንጂ በጣም ትወዳለች ይላቸዋለሁ። እንደዚህ ደግሞ ውሀችሁን እያጠጣችሁ አታክልታችሁን አታክልታችሁን ነው አባህም መትከል ትችላላችሁ ሸንኮራ አገዳ በነገራችሁ ላይ፣ ከሰራችሁ ተሰራ የማይበቅል ነገር የለም። እዚህ ደግሞ ሱፍ በቃ በጣም ነው የሚያምረው ማለት ነው ሱፉ በተለይ በጣም ነው የሚያምረኝ እኔ ማለት ነው። እና ሀብሀብ አለ፣ ሌሞን አለ፣ ብርቱካን አለ፣ የሌለ የለም ማለት ነው። ማንጎ አለ፣ ያኔ ስላላስገባሁላችሁ ነው እንጂ ማንጎ አለ፣ የሌለ ነገር የለም ማለት ነው። እና እንደዚህ እያረጋችሁ መቼም ያው እስካላችሁ ድረስ ህይወት ይቀጥላል፣ አይደለ? ህይወት ይቀጥላል። እና ለሀገራችንንም ሰላም ያድርግልን እላችኋለሁ ውዶችዬ፣ ሀገራችንን ሰላም ያድርግልን። ዛሬ ደግሞ መክሰስ ይህንን ይመስላል። እንብ ሲለኝ ወይ በቶቶክ ትብዬ ነው ከዛ ደግሞ የበፊቱ ቤቴን ትዛለኝ እና ኢትዮጵያን ላስገባውላችሁ። የኢትዮጵያ ቤቴ እንግዲህ እንደዚህ ነበር፣ ህይወት እንደዚህ ነበረ። አሁን ደግሞ በባዲያ ቤት ቤታችን እንደዚህ ነበር። እንግዲህ ቆይ ኢንሻአላህ ሙሉውን ደግሞ አሳያችኋለሁ፣ ቤቴን እላችኋለሁ እስካሁን ድረስ የለፋሁበትን እንግዲህ ኢንሻላህ ባላ ፍቃድ በእኔ አቅም ሳይሆን እሱ በፈቀደ ጊዜ ደግሞ አልቆልኛል፣ አሳያችኋለሁ ሙሉን ሙሉውን ኢንሻላህ ጠብቁኝ እላችኋለሁ። እና በቅንነት ሰብስክራይብ ላይክ ሼር ኮሜንት እያረጋችሁ አበረታቱኝ እላችኋለሁ። ውዶቼ የማሮቼ ውዶቼ ይህን ይመስላል እንግዲህ ያው ታዝም ደብለቅ አሪጌበታለሁ ያው ትንሽ ስለቀረበብኝ በአንዲጅ ስለሆነ እንትን አላላልኝ ማለት ነው። የአንዲጅ ስራ በአንዲጅ ካሜራ በአንዲጅ እንትን ስለሆነ እንግዲህ ማለት እንግዲህ ይቅርታ ጠይቃለሁ ማለት ነው። ለጥራቱ ይቅርታ ጠይቃለሁኝ እና ይህን ይመስላል ላችኋለሁ፣ ውዶችዬ በቅንነት ሰብስክራይብ ላይክ ሼር ኮሜንት እያደረጋችሁ አበረታቱኝ እላችኋለሁ ውዶችዬ ውድ ሀገሬ ልጆች እስቲ ሼር እያረጋችሁ አበረታቱኝ እላችኋለሁ እንግዲህ ፈጣይሩም ደግሞ ማሻላ ተባረከላ እንግዲህ መክሰስ ነው ማለት ነው መክሰስ ያው አንዳንድ ጊዜ እሰራለሁ ይህን ይመስላል እላችኋለሁ ውዶችዬ ማሮቼ ውዶቼ እና ኢንሻአላ በቅርብ ቀን ጣብቁ ደግሞ ማለት ነው፣ በአዲስ ነገር እመጣለሁኝ ኢንሻአላ። እናንተ ደግሞ ሰብስክራይብ ላይክ፣ ሼር እያረጋችሁ አበረታቱኝ እላችሁ አለ ወዶች የማለት ነው። አላህ ሀገራችንንም ሰላም ያድርግልን ሰላሙን ያሰማን። ሀገራችንን ሰላም ያድርግልን ሰላሙን ያምጣልን ያ ረቢ። ዛሬ እስንገ እየባሰ እየባሰ እየባሰ ዛሬ ነገ ዛሬ ነገ ይባላል፣ ግን ያው ነው እላችኋለሁ ውዶችዬ። እንግዲህ አላህ እንደሚበጃለ አድርግልን እላችኋለሁ። አባይቦቼ ብቻ ይከብዳል። ሐቂቀትን እንግዲህ ይሄውላችሁ ቤታችን እንደዚህ ጣል አድርግ መተን እና ይሄን ይመስላል። እላችኋለሁ ውዶችዬ፣ ውዶቼ ማሮቼ፣ እንግዲህ ይሄውላችሁ ዳቦዬም እንግዲህ ይሄን ይመስላል። በጣም ነው የሚያምረው። በጣም ያምራል፣ ማሻአላ ነው። እና በቅንነት እንግዲህ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያረጋችሁ አበረታቱኝ። ያ ጀማዓት ልከይረ፣ ወዳችኋለሁ። ለአላህ ብዬ ወዳችኋለሁኝ። አላህ ሱብሓነሁ ተዓላ ደግሞ ከእኔ በላይ ያላ ውዴዳችሁ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። እንግዲህ ሼር፣ ላይክ ማድረጋችሁን አትርሱ ላችኋለሁ ያ ጀማዓ ማለት ነው። ሸላይክ ላይክ ማድረጋችሁን አትርሱ ላችኋለሁ ውዶች፣ የማሮች በጣም ነው የምወዳችሁ። ያው ይሄን ስራ ስለሆነ ነው እንግዲህ ወጣ ገባ የማረገው ማለት ነው። አለ ኩሊ ሀላ ከይረ ነው እንግዲህ ሰላማችሁ በዝት በዝት ይባልልኝ ላችኋለሁ ውዶች፣ ሰላሙ ዐለይኩም ወራህመቱላሂ ወበረካቱሁ ወይዳክመኛ ሸላይክ አትርሱ።